ማ ስማ የተሰጠው ገጠ ባህሪ ነው። በቃ ያኔ ማለት የተሰጠው ማለት እንዲተውን ማለት ነው። አንዳንድ ጊዜ እኮ የሆነ የምንተውነውን ነገር ግዴታ ማስመሰል አለብን። ገብቶሻል። ያንን ሰው ለማሳመንምች ነው። አይ እንግዲህ አይታወቅም። ይሄ አሁን ላይ እኮ ሰው እየሰለች ነው እራሱ። ሁሉንም ገብቶ ማየት ያስጠላዋል።

ቦሩኬማ ሃምሳ ይገባል። ማነው ቦሩኬ አርባው? ዛሬ ለምን ቪዲዮ ተለቆበታል? አሁንማ ቦሩኬ ጀግና፣ ቦሩኬ ጀግና እያሉ ያዙ ከዛ ያው ትናንትና ና እንድኛየት ችርስ አለች የልቤን የልቤን ተናግሮታል። ችርስ እንጠጣ እያለች እንትን ለቃ ላይ እኮ ያቺ ዜድና ማን ሆና ሴትዮ አውዙ ቢላ እነዚህ ትንንሽ ቶበሩ ወላሂ፣ ከነሱ በላይ አቃጣሪዎቹ እነዚህ። ለምን አሁን ትናንትና ሚሄን ለምን ይቅርታ ብያልሽ? እንዴት ይቅርታ ይላል? የተመቸው እሱ ነው። ይሄ ትንሹ ይዘው በል ትክክለኛ ነገር ማውሮ አንዳንድ ጊዜ እኮ ነገር ለማብረት አንዳንድ ጊዜ ዝቅ ማለት እኮ ያለ ስለተበደለ ስላልተበደለ ብቻ ነው። ብሩኬ ምንድን ነው ያለው? እስኪ እናስታውስ። እስኪ ምንድን ነው ያለው? ፋሲልን ይዛን ሰጠኒ አልተው ስትለው ምንድን ነው ያለው? አይ ተይ፣ በቃ በይቅርታ ተበደለም አልተበደለም በይቅርታ የሚታለፍ ነው ሲላል ነበር

ቢበደልም ባይበደልም ይቅርታ ይጠየቃል። ሰላም ማርቲ ጤነሽ፣ ደህና ነሽ? ለስራ ተቀሪ ሮቅ አንቺ ማርቲ ማለት ነው። ይችን ሴትዮ ለምንድን ነው የምታደርገው ስራ እየሰራችው

በዚህ ገስት ላይ ምንም አታውሩ። ሁሉም እዚህ እየተቀዳይ ይሄዳል። የራሳችሁ ለራሳችሁ ማለት ነው። ለራሳችሁ ድምጽ ከሌላችሁ ወስዶ ይስሩ የፋራን እንጂ እንደዛ ሳይሆን ያኔ እነሱ ለራሳቸው ይፈታተላሉ መሰለኝ። ዛሬ እየወራ ነበረ ገስት ላይ ጀግና ጀግና የሚሉት እየሰማ ነው መሰለኝ። እንግዲህ ዞሮ ደግሞ ይሄ ደግሞ ጥሩ አይደለም። ወላ በአሁኑ ሰዓት የተማረ ሰው በንግግር ሲፈታ ነው። አላ ያስተካክላቸው።

ኛ የምንፈልገው አለን። እናት እንዴት ነሽ? ስምሽን ቀይረሻል። ድምፅሽ ግን ማውቃ ይመስለኛል። ታውቅኛለሽ? አዎ እንዴት ነሽ? ስራ ቆይታ አውሮ አውሮ ዝም አትበሉም።

ኖ አይደለም እኮ ጉሩኬ ራሱ ከዚህ በፊት እንደዚህ ሲያወራ የነበረው ልጅ በአንድ ነው፣ አሰልፎም ይሰጣት። ለምን እንደሆነ እግዚአብሔር ብዙ ጊዜ ያቸትን ማለት ነው። ሁሉ ጊዜ በትንሽዬ ነገር ቢሆን አሰልፎ ይሰጣታል። ይሄ የፋሲል ጊዜም አሳልፎ ሰጣት። ሌላ ሰው ተቃስቶ እንደላካ ሳያቅ ምንም ነገር ብፈጣሩ እንኳን አብሮ ያደጉት አብሮ የመጡት ልጆች ናቸው። አብሮ ነው ጥቅማማ የሆኑት፣ ገባችሁ። እሱ ግን በአንድ አሳልፎ ይሰጣል። ለምን እንደዚህ ያደርጋል? እግዚአብሔርን፣ ይሄ ነገር ንቅር እያደረገኝ ነው። በአንዴ እንዴት ሊሸነፍ ይችላል? እሺ ይሄ ዳኒ የተባለው ሰውዬው ሃይሚን እንደምፈልጋት እያወቃ እሱ አሳልፎ ይሰጣታል። ለምን እንዲህ አይ፣ እሷ ምን አደረገች? አይ ምን እሷ መረቅ፣ ይኸውልሽ መጥቼ እሷ መረቅ አለበት። እሷ ያልተገለጠ ነገር ለእሱ ሊገለጥ ይችላል። አሁን ለእሷ ያልገባ ነገር

አዎ ስሚ አሁን ሀይሜ እግዚአብሔርን ሰውን በቶሎ ነው የምታምነው። በዛ ላይ ደግሞ ክፋት ማታስብ ልጅ ናት። ገባችሁ? አሁን ሀይሜ የሆነ ነገር ዳኔ እያታለላት ሲወስዳት ማለት ነው።

ማንም አይደ እግዚአበሬን የሱ ፕሮፋይል አርጎ የሄሜ ፕሮፋይል አርጎ ለማሽቃበጥ ይመጣሉ። እንደ ስራቸው እኛ አለ እነሱኛ አስማማቸው እኛ ግን ማሽቃበጥ ነው። ማሽቃበጥ ለን ማሽቃበጥ ነው። እናንተ ራሱ ምን እያደረጋችሁ ነው? ብሩኬ ብሩ ሩ ሩኬ ስላላችሁ ሽታዊ ምንድነው? ምን ይፈጠር ያ ሁለ ብሩኬ ማለት ማለት ሀይሚ ነው። ሃይሚ ማለት ብሩክ ነው በቃ

እንዴት ሰው ሊነቁ ወደቋል። ብዙ ነገር ብዙ ብዙ ነገር እኳ አልፈው መጥተዋል። ግን ደግሞ የሰው ልጅ ካሳለፈው ህይወቱ ይማራል አይደል? እንደ መማር አለበት በቃ እኛን ና ለማርያም ነው እንማራለን በቃ ስራ ምንም ስራ ነው። ግን ለራሳቸው ለቃላቸው ይጠንቀቁ በቃ እሱ እንዲሆን ይጠንቀቅላት። እሷም ነገቷት እኮ ይሄ ቃላት የሚወራወሩ ቃላት ነገቷት፣ አንድ ቅንጭላት ውስጥ እንትን ይላል ሴፍ ያደርጋል። የሆነ ነገር ሲፈጠር ያ ነገር ያስታውሳሉ። አዎ ታሁን ቀደም ምን እንደዚህ ተወራውሮ ተወራውሮ ነው ተገናኝተዋል፣ እነሱ ይገናኛል። አዎ አንቺ አሁን እንደልሽ ማለት ነው። ግን ያረሳቸው እንዳይጣሉ፣ ክፉ ነገር እንዳይው፣ እስበረሰራቸው እንዳይጣሉ። ለምን እሷ ለሱ እሷ ለሷ ደሞ ለሱ ያኔ የሚናገሩት ነገር ትንሽ ቢያንስ

አሌ የተሰማንን ስሜት ለሁለታችን መግዛት ነው የምናወራው። በቃ ግድ አፍ እንደ መሆናችን መጠን አስተያየት መስጠት፣ ቆይ ምን ችግር አለው? እኛ ማለት አስተያየትን የሰጠነው ነው። እኛ አስተያየት አልሰጠናቸው ይሄ እንደዚህ ነው ካላልናቸው ጥቅሙ ለእነሱ ምን ላይ ነው? ቆይ ታዲያ ከሆነ እንደዚህ የሚትሉት ከሆነ ከባድ ነው አንቺ ከባድ ነው ወላይ ያስጠላል እኔ አሁንማ አስጨነቀኝ የምር እንዲሁም የምትጨነቂው ለሚያሽቃበጡት ከሆነ ሁሏም ሸቃላ ነ የሚንቸገረች አንድ ቀን እራሷን ቢያማ በጎ አደር ስሚላት ያለ ስደተኛ ለስደተኛ ነው የሚተዛዘነው። እንተዛዘን እኛው ለእኛ። ኧረ አሁን እዛ እኮ ደግሞ ወይ ብሩኬ እራሱ እኔ ዝጊኝ

እነሱ ለኛ አያስቡም። እነሱ ለእኛ የስከላሰቡልን ድረስ ደግሞ እኛ በራሳችን መተሳሰብ አለብን። ከምሬ ነው እንደ ሁሌ እነሱ አይሰላቻቸውም። እንደ እኔ ዛሬ ቪዲዮ በግድ እነሱ ለሰላሳና ለሃያ አምስት ደቂቃ እንትን ይላሉ። እነሱ እዛ እኮ ይዝናናሉ። ከምር አብሮ ነ እኛ ነገ የምንባለን

ሪካርድ አንተ እንዲ እንዲ ከዚ ሪካርድ የምታደርጉ ሰዎች ማለት ነው ሀይሜና ቡሩኬ ይህንን ነገር ካሉ የአርጉ ባክሽ። ሊከርድ ቢያርጉስ ማን ይሰማቸው? አልበነት እኔ ራሴ ራስ በራሳችሁ አንድ ሁኑ። አቢብቴ ለቡሩኬ ለሀይም እያልሽ ከስደት ህቶች እየተባላሽ ነገ ብትወጥቅ እነሱ አይደርሱልሽም። አንም ቃል ደርስምም ማለት ሁሉም ባለበት ሰላም ይሆን በቃ አይደለም የሆነ ነገር ሲትቦሲስ በውስጥ መጥቶ ኝኝኝኝ ይሉሻል ለማያውቁ ሰው ምን አገባቸው አሁን እኔ ነገ የሆነ ነገር ሆናለች ቢባል እኮ እዚህ የዚህ ሀገር ሰው ነው እዚህ ያለን ነው የሆነ ነገር አድርገን እንትን የምንል እንጂ እኮ እነሱ አይደርሱልንም ሆነ እዚ ነው እስኪ በእናንተ ምክንያት ታማ ላይ ብርር ብር ይረሻል ሰማሽን፣ እባክሽ አንድ ነገር ልጠይቃችሁ። ከምር እኛ ከልባችን እንወዳቸዋለን። እኔ ዛሬ እራሱ ቪዲዮ ሳይ በጣም ነው ያንቀጠቀጠኝ። ለምን እንደሆነ ላቅም ጭንቅ ነው የሚለኝ፣ በቃ ቪዲዮ ሳይ ከምር ይሄ ደግሞ እንደ ብሎ ሳይ ማለት ነው፣ ቪዲዮው ይላል። ወላሂ ድንግጥ፣ ጭንቅ፣ ምን ጨንቀኝ፣ እግሬ በጣም ነው የሚጨንቀኝ። እንደዛም ሆኖ እየሰለቸኝ፣ ዛሬ ሳይ የጨነቀኝ ከምሬ ነው። ውሸት አሞች አይወዱንም። መውደዱ ይቅር፣ ሶስተኛ ሰው አታስገቡ። እኛ እናንተ ትበቁና አላችሁ ለማለት ብስክራይብ ቻ ስሙ አንድ ነገር ነው። ሰብስክራይባችሁ ደግሞ ከሁሉ የተሻለ ደግሞ በሰላም እንኳን እንዲመ በሰላም እንኳን እንዲመ በየቀሩ ሰብስክራይባችሁ እየጨመረ ነው። ጭቅጭቁ ለምን ያስፈለገ ለምን ያስፈለገ ጭቅጭቁ ከምን ይጀምራል? ሰናይ እኮ ያው ነው፣ ግን እይታው እይታው ግን ይቀንሳል። አው ሆቤ ለዛ ነው እይታ የለው። እይታው ቀነሰና እኛ መሞት አለብን እንዴ ወይስ እንደነሱ አሁን እናስመስል ነው የሚመስላቸው። አስመሳኝ ናቸው እነሱ ራሱ። አይወዱም ነው አውቆ ነው እና ክብራቸዋለን። እኔ እኔ ይላሉ። ከዚህ በኋላ በአዲስ ቤት ከመጡ ከምር ሰብስክራይብ አጣሩ። እኛ በራስ በራሳችን እኮ ነው አሳድገን እንዴት እንዳሰለችኝ ወላ እንዲ እኛ አውቀና ወላ በጣም ነው የምንወዳቸው። እኔ እንደነ ሀይሜና እንደ ቦሩኬ የምወደው የለም። ቱንበር ላይ ከምሬ ነው ቤ